የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ፣ በተመረጡ የህወሓትና በተወሰኑ የትግራይ ሰራዊት አመራሮች ላይ አሜሪካ ማዕቀብ ልትጥል እንደምትችል ተዘገበ። ከሻቢያ ጋር ሆኖ አብይ አህመድን ሊያስወግዱ ነው የሚለው ደግሞ በምክንያትነት ተጠቅሷል። ዝርዝሩ ተዘጋጅቷል። በአማራ ክልል ውጊያዎች ሲቀጥሉ የድሮን ጥቃት ተፈጽሟል። የመንግስት ተቋማት ላይ ውድመት አጋጥሟል። በቅርቡ በአማራ ክልል ሹመት ያገኙት የብልጽግናው ሰው ቁርጠኛ ነኝ ሲሉ ተናግሯል። የፋኑ አመራሩ በበኩላቸው በዚህ ወቅት ከአብይ አህመድ ጋር መሰለፍ እንደ ሀገር ክህደት ይቆጠራል ይላሉ። በዝርዝር የምንመለከተው ጉዳይ ነው። እነ አቶ ጌታቸው ረዳ አቀጣዩ ጊዜያዊ መንግስት በአንድ ፓርቲ የበላይነት መያዝ የለበትም አሉ። ቲዲኤፍ ወደ ካምፕ እንዲገባም ጠይቀዋል። ቦታውን ይፋ ባያደርጉትም፣ ሁለት ቀናት የፈጃ አስቸኳይ ስብሰባ አድርገናል ሲሉም ገልጿል። በሌላ በኩል በአዲስ አበባ የሚገኙት የተሰናባቹ ጊዜያዊ መንግስት አመራሮች የብልጽግና ባለስልጣናት ባሳለፈው ሰኞ አግኝተዋቸው እንደነበርም ሰምተናል። እናንተም ትሰሙታላችሁም በኢትዮጵያ ባለፈው የፈረንጆች ዓመት 43 ጋዜጠኞች መታሰርና መታገታቸውን አንድ ተቋም አሳወቅም። ከታገቱ ጋዜጠኞች ውስጥ ሁለቱ እስካሁን ያሉበት እንደማይታወቅም ተነግሯል። ተጨማሪ ያለንም፣ ዘንድሮ የማዳበሪያ ዋጋ ከጥፍ በላይ መጨመሩ ተገለጸም። በተለያዩ የሀገሪቱ አካባቢዎች የሚገኙ አርሶ አደሮችም አቅማቸውና የሚጠየቀው ገንዘብ የሚመጣጠን እንዳልሆነ እየተናገሩ ናቸው። ሌላኛው መረጃችን ነው። ዶናልድ ትራምፕ በጅቡቲ በሚገኘው የባህር ሰፈራቸውም ሆነ በአፍሪካ ውስጥ ስላለው ሰራዊታቸው አስፈላጊነት ጥርጣሬ ላይ ናቸው ተባለም። በሌላ በኩል ዩኤስ ኤድ ወደ ስራ ሊመለስ መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በተመረጡ የህወሓትና በተወሰኑ የትግራይ ሰራዊት አመራሮች ላይ አሜሪካ ማዕቀብ ልትጥል እንደምትችል ተዘገበም። ከሻቢያ ጋር ሆኖ አብይ አህመድ ሊያስወግዱ ነው የሚለው ደግሞ በምክንያትነት ተቀምጧል። የብልጽግናው መንግስት በትግራይ ክልል ያካሄደውን ጦርነትና ከሻቢያ ጋር በማበር የፈጸመውን እልቂት ምክንያታዊ ለማድረግ የሚዋጋው የአሜሪካ ተላላኪ የሆነውን ጁንታውን ለማስወገድ ነው ሲል እንደነበር አይዘነጋም። ነጮች በወሎ ግንባር ተዋግኑ ሲሉ የነበሩት ጠቅላይ ሚኒስትር አብይ አህመድም ተላላኪ መንግስት ለመፍጠር አሜሪካ ተነስታብኛለች በማለት ነጩ ደብዳቤ ለነጩ ቤተ መንግስት የሚል ዘመቻና አሜሪካ እጅሽን አንሽ የሚል ሰልፈኛ ማሰማራታቸው የሚታወስ ነው። በሀገር ውስጥ ይህንን እየተናገሩ ነገር ግን በውጭ የአሜሪካ ሰላይ ሆነው ኢትዮጵያና አካባቢውን እየሰለሉ መረጃ ይሰጡ እንደነበር ለአሜሪካ ለመሞትም ዝግጁ መሆናቸውን ሲገልጹም ቆይቷል። በሲአይኤ እገዛ ስልጣን እንደያዙ በመጽሐፍ ጭምር የተጻፈባቸው ጠቅላይ ሚኒስትር አብይ የአሜሪካ ወኪል መሆናቸውን ሰዎች ሲጠራጠሩ አይስተዋልም። አሁንም የአሜሪካ መንግስት የአብይን መንግስት በሻዕቢያ እገዛ ሊያስወግዱ የሚንቀሳቀሱ የትግራይ ወታደራዊና ፖለቲካዊ አመራሮች መኖራቸውን ጠቅሶ በእነዚህ ላይ ማዕቀብ ሊጥል እንደሚችል ዘ ኢኮኖሚስት ጽፏል። በተመረጡ የህወሓትና በቲዲፍ አመራሮች ላይ ማዕቀብ ሊጣል እንደሚችል ከአንድ የአሜሪካ መንግስት ባለስልጣን ሰምቻለሁ ያለው ዘ ኢኮኖሚስት መጽሄት ክልሉን ወደ ጦርነት ለመመለስ በሚንቀሳቀሱ ሰዎች ላይ ትኩረት ይደረጋል ብሏል። ይህ የአሜሪካ አቋም የተነሳሳው በአሳለፍነው መጋቢት የትግራይ ሰራዊት የመፈንቅለ መንግስት ሙከራ ካደረገና በትግራይ ክልል ውጥረት ከተቀሰቀሰ በኋላ ነው የሚለው ዘ ኢኮኖሚስት፣ አብይ አህመድ ከኤርትራ ጋር ሊያካሂዱ ስለሚፈልጉት ጦርነትም የአሜሪካው ባለስልጣናት ማንሳታቸውን ጠቁሟል። የኢትዮጵያው ጠቅላይ ሚኒስትር በኤርትራ ባህር ውስጥ የባህር ኃይል ሰፈር ይፈልጋሉ። እነዚህ ሁለት ሀገሮች የሚያደርጉት ጦርነት ደግሞ እያለ ጥርጥር የሚካሄደው ትግራይ ውስጥ ነው ያለው ዘ ኢኮኖሚስት። ከዚህ ጋር በተገናኘ የአሜሪካ አቋም ምን እንደሆነ ግን አላብራራም። እንዲያም ሆኖ ህወሓት ውስጥ ያሉ አንጃዎች ከሻቢያ ጋር ሆነው የአብይ አህመድ መንግስትን ለማስወገድ እየተንቀሳቀሱ ነው ብላ አሜሪካ እንደምታምንና ይህም ለማዕቀብ እንደሚዳረግ ጽፏል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ባንጻሩ ክሱን እንደማይቀበሉት

በአማራ ክልል ውጊያዎች ሲቀጥሉ የድሮን ጥቃት ተፈጽሟል። የመንግስት ተቋማት ላይ ውድመት አጋጥሟል። በቅርቡ በአማራ ክልል ሹመት ያገኙት የብልጽግናው ሰው ቁርጠኛ ነኝ ሲሉ ተናግሯል። የፋኖ አመራሩ በበኩላቸው በዚህ ወቅት ከአብይ አህመድ ጋር መሰለፍ እንደ ሀገር ክህደት ይቆጠራል ይላሉ። ከቀናት በፊት በየአካባቢው አካባቢው እየተበተኑ ነው የተባሉት የአድማ ብተን አባላትን ለማስመረቅ ብር ሸለቆ ተገኝቶ የነበሩት የክልሉ ሰላምና ጸጥታ ቢሮ ኃላፊው ደሳሌ ጣሰውና የፖሊስ ኮሚሽነሩ ደስ እየደጀን በማግስቱ ተባረዋል። ባላቸው የሚታወስ ነው። የብልጽግናው መንግስት በአዲስ አበባ የፌዴራል ፖሊስ ኮሚሽንን ጨምሮ በምክትልነት ሲገለገልባቸው የነበሩት ኮሚሽነር ዘላለም መንግስትም ዛሬ በፖሊስ ኮሚሽኑ ስልጣኔን ጀምር ያለው ቁርጠኛ ነኝ ሲሉም የእርስ በርስ ጦርነቱን ሊያፋፍሙ ቃል ገብተዋል። በዚህ እውነት የቀጠለው የክልሉ ጦርነት በሁለቱም ተፋላሚ ወገኖች በኩል ያሉ ኢትዮጵያውያንን ሕይወት እየነጠቀ ከመቀጠሉ ባሻገር ሰላማዊ ዜጎችም ሰለባ የሆኑ ናቸው። በጎጃም ብራቃት ትናንት የተፈጸመው የጅምላ ግድያም አንዱ አብነት ነው። ዛሬው ያው በተለይም በማዕከላዊ ጎንደር የተለያዩ አካባቢዎች ቀጥሎ ሲውል የድሮውን ጥቃት መድረሱም ተሰምቷል። አገዛዙ ይህንን የድሮን ጥቃት የፈጸመው በኪንፋዝ በገላ ወረዳ ስላሬ በተባላችው ከተማ ውስጥ ነው። የደረሰው ሰብዊ ጉዳት ግን በውል አልታወቅም። በዚሁ ዞን ወገራ አምባ ጊዮርጊስ የፖሊስ ጣቢያን ጨምሮ መንግስታዊ ተቋም ላይ ውድመት ያስከተለ የተኩስ ልውጥ መደረጉ ሲሰማም፣ ትናንት ዳባት ውስጥም እንደዚሁ ቁሳዊ ጉዳት ያስከተለ ጥቃት መፈጸሙ የሚዘነጋ አይሆንም። የክልሉ ጦርነት የፖለቲካ ምላሽ ተነፍጎት አሁንም ወታደራዊ ስልጠናና ስምሪትም ነው ያለው። ከሰሞኑ እንኳን በተለያዩ የሀገሪቱ ወታደራዊ ማሰልጠኛዎች ሰራዊት አሰልጥነን አስመረቅን የሚሉ መረጃዎች በስፋት ሲሰራጩ እንደሰነበቱ የሚታወቅ ነው። ከዚህ ጋር በተያዘ ምላሻቸውን የሚያስቀምጡት የፋኖ አመራሩ አስረስማረም የቀድሞቹ ጀግኖች የመሰረቷቸው የኢትዮጵያ የጦር አካዳሚዎች ከቅርብ ጊዜ ወዲህ በተለይም ከአብይ አህመድ ዘመን ወዲህ የራሱን ሕዝብ መጨፍጨፍ የዘወትር ስራው የሆነ ወታደር ማምረቻ ሆነዋል ይላሉ። ጀነራል ጃገማ ኬሎን፣ ጀነራል ለገሰ ተፈራን፣ ጀነራል ደምስ የቡልቶን፣ ጀነራል ፋንታ በላይና ሌሎች ለሀገር ክብርና ለሕዝብ ፍቅር ዋጋ የሚሰጡ መኮንኖችን ያፈሩት የጦር አካዳሚዎች ዛሬ በጨቅላ ህጻናት ላይ መንቀሳቀስ በማይችሉ አዛውንቶች ላይ ጨክነው ምላጭ የሚስቡ አካላትን እያፈሩ ነው ሲሉም ያስቀምጣሉ። በጠቅላይ ሚኒስትር አብይ አህመድ ዘመን ያልተበረዘ የሀገር ታሪክ፣ ያልተሻረ የሞራል ህግ፣ ያልተጣሰ የህሊና ተጠይቅ የለም ሲሉ የሚገልጹት አመራሩ በዚህ ወቅት ከአብይ አህመድ ጋር መሰለፍ የለየለት የሀገር ክደት የሚሆነውም ለዚህ ነው በማለትም ነው ያሰፈሩት። ነ አቶ ጌታቸው ረዳ ቀጣዩ ጊዜያዊ መንግስት በአንድ ፓርቲ የበላይነት መያዝ የለበትም አሉ። ቲዴፍ ወደ ካምፕ እንዲገባም ጠይቋል። ቦታውን ይፋ ባያደርጉትም ሁለት ቀናትን የፈጀ አስቸኳይ ስብሰባ ማድረጋቸውንም ገልጿል። በሌላ በኩል አዲስ አበባ የሚገኙትን የተሰናባቹ ጊዜያዊ መንግስት አመራሮችን የብልጽግናው ባለስልጣናት ባሳለፍነው ሰኞ አግኝተዋቸው እንደነበር ሰምተናል። በህወሓት ጽህፈት ቤት የሚመራውና ባሳለፍነው አመት ነሐሴ ላይ ጉባኤ ያካሄደው ኃይል ህወሓት አይደላችሁም ብሎ አባረያችኋለሁ ያላቸውን ነውና ራሳቸውን በጌታቸው ረዳ የሚመራው ህወሓት ብለው የሚጠሩት ስብስቦች ቀጣዩ ጊዜያዊ መንግስት ሲቋቋም ሊያደርጋቸው ይገባል ያሏቸውን ጉዳዮች ይፋ አድርገዋል። የተሰባሰቡበትን ቦታ ያልጠቀሱትና በጌታቸው ረዳ የሚመራው ማዕከላዊ ኮሚቴ በሚል መግለጫ ያወጡት እነዚህ አካላት ከመጋቢት 19 እስከ 20 አስቸኳይ ስብሰባ አድርገን ጊዜያዊ መንግስቱን በማስመልከት አማራጭ ሀሳብ አቅርበናል ብለዋል። ባለፉት ሁለት ዓመታት ጊዜያዊ መንግስቱ ተልእኮውን እንዳይፈጽም ተቀርቅሮም ቆይታው ተጠናቋል ያሉት እነ አቶ ጌታቸው ረዳም የጊዜያዊ መንግስቱ ዳግም የማደራጀት ስራ ሊደረግበት ይገባዋል ያሉትንም አቅርበዋል። ይህንን ለማከናወን የጊዜያዊ መንግስቱ መስተዳደር እየናደ ያለው ቡድን ህገወጥ ተግባሩ ያለምን መዘግየት እንዲቆም ለውይይት ዝግጁ እንዲሆን መደረግ አለበት ብሏል። የሚቋቋመው ጊዜያዊ መንግስት የአንድ ፓርቲ የበላይነት የሌለበት፣ ሁሉም አመለካከቶች የሚወከሉበት፣ ፓርቲዎች በኩልነት የሚሳተፉበት፣ በስምምነቱ መሰረት ማካታች መንግስት እንዲደራጅ የሚደረግበት መሆን አለበትም ነው ያሉ በተመሳሳይ መንገድ የዞን አስተዳደሮች እንዲስተካከሉም የወረዳ፣ የከተማ፣ የቀበሌ መዋቅሮች በህዝብ የሚመረጡና ቁጥጥር የሚደረግባቸው ነገር ግን ነጻነታቸው የተጠበቀ የጊዜ መንግስት አካል የሆኑ መዋቅሮች በአስቸኳይ እንዲቋቋሙ የጠየቁት እነ ጌታቸው ይህንን ለማሳካትም ሁሉም የትግራይ ፖለቲካዊ ኃይሎች እንደዚሁም የሰላም ስምምነቱ ተፈራራሚዎች በሚያደርጉት ውይይትና በሚደርሱት ስምምነት መሰረት መከናወን አለበት ብለዋል። በትግራይ ሰላምና መረጋጋት ለመፍጠር ምቹ ጸጥታና ፖለቲካዊ ሁኔታ መፈጠር አለበት የሚለው መግለጫቸው። በዚህም መሰረት የትግራይ ጸጥታ ኃይሎች ወደ ካምፕ እንዲገቡም የትግራይ ፖሊስ ሰራዊት የጸጥታና ማረጋጋት ስራውን እንዲሰራ መደረግ እንዳለበትም ጠቁሟል። እንዲህ ያለ ስምምነት ከተደረሰ በኋላ በአንድ ወር ውስጥ ምቹ ሁኔታ ተፈጥሮም የጊዜያዊ አስተዳድሮ አደረጃጀት እስከ ቀበሌ ተስተካክሎ ይለቅም ብለዋል። በአቶ ጌታቸው ረዳ ካቢኔ ውስጥ የነበሩና በአሁኑ ወቅት አዲስ አበባ የሚገኙት የቀድሞ ጊዜያዊ መንግስቱ አመራሮች ብልጽግናዎች እንዳነጋገሯቸውም ኢትዮ ፎረም ሰምቷል። የደህንነት ኃላፊው አቶ ሬድዋን ሁሴንና የመከላከያ ኃላፊዎች በተናጥል አግኝተዋቸው ነበር ያሉ አንድ የውይይቱ ተሳታፊም የጊዜያዊ መንግስቱ ላይ ሀሳብ እንድናዋጣ ተጠይቀናል ሲሉም ነው ያከሉት። በአሳለፍነው ሳምንት መጨረሻ በአዲስ አበባ በቤተ መንግስት በተካሄደው የጀነራል ታደሰ ወረደና የብልጽግናዎች ውይይት ላይ የአቶ ጌታቸው ካቢኔ የስራ ዘመን መጠናቀቁ እንዲነገረው ጠቅላይ ሚኒስትሩ ማዘዛቸውን መዘገባችንም አይዘነጋም። በወቅቱ ይህ መመሪያ ሲሰጥ አቶ ሬድዋን ሁሴን አቶ ጌታቸው በውጭ ሀገር ለህክምና ሄዷል የሚል ምላሽ ሲሰጡ ጠቅላይ ሚኒስትር አብይ አህመድ በበኩላቸው እርሱን ተከትለው ዚህ ለመጡ ሰዎች የስራ ዘመናችሁ አብቅቷል ብላችሁ ንገሯቸው ሲሉ አዘዋልም ነው የተባለው። እንዲያም ሆኖ በቀደመው የጊዜያዊ መንግስቱ ውስጥ አመራር አባል የነበሩ ግለሰቦች በጀኔራል ታደሰ ወረደ ካቢኔ ውስጥ ሹመት እንደሚሰጣቸው ይጠበቃል ሲሉ የቤተ መንግስቱን ውይይት በቅርበት የተከታተሉ ምንጮች ለጣቢያችን ተናግረዋል። ዘንድሮ የማዳበሪያ ዋጋ ከእጥፍ በላይ መጨመሩ ተነግሯል። በተለያዩ የሀገሪቱ አካባቢዎች የሚገኙ አርሶ አደሮችም አቅማቸውና የሚጠየቀው ገንዘብ የሚመጣጠን እንዳልሆነ እየገለጹ ናቸው። የብልጽግናው አውሮፕላን ውስጥ ተሳፍረናል የሚሉት የሀገሪቱ መሪዎች ለኢትዮጵያውያን እንኳን ደስ አላችሁ በሚል አደረግን ያሉት የማክሮ ኢኮኖሚ ማሻሻያ የከተሜውን ብቻ ሳይሆን የአርሶአደሩን አደሩንም ኑሮ ማመሰቃቀሉን ቀጥሏል። አርሶ አደሮች አምና ማዳበሪያ የገዙበት ከነበረው ዋጋ ከእጥፍ በላይ እየተጠየቁ ናቸው። ዋዜማ አማራ ክልል ባህር ዳር ዙሪያና ደቡብ ጎንደር አካባቢዎች የሚገኙ አርሶ አደሮች አንዱን በዘጠኝ ሺ ብር ትገዛላችሁ በሚል በዩኒዮኖች በኩል እንደተነገራቸው ዘግቧል። ይህ አምና 3500 ብር ይሸጥ የነበረው የአንድ ኩንታል ዋጋ ወደ ሶስት ጥፍ ያስጠጋ የዋጋ ጭማሪ መሆኑ ነው። ይህም ሆኖ በዩኒዮኖች የሚነገረው ዋጋ ትክክለኛው እንዳልሆነና ማዳበሪያው በነጋዴዎች በኩል የሚሸጥ በመሆኑ እስከ ሁለት ሺ ብር ጭማሪ እንደሚደረግበትም ነው የሚገልጹት። በኦሮሚያ ክልል የኢሉባቦር አርሶ አደሮችም ማዳበሪያ መግዛት ለመግዛት በዘጠኝ ሺ ብር መመዝገባቸውን ነው የሚናገሩት። የብልጽግናው መንግስት በቢሊዮኖች ድጎማ እያደረግኩበት ነው ሲል ቢገልጽም ቀየውን ጦርነት አውድማ የተደረገበት አርሶ አደሩ ግን ለነ አይኤምኤፍ የሀገሪቱ ኢኮኖሚ ፖሊሲ ተሽጧልና ከጥፍ በላይ ዋጋ በአንድ ከረጢት ማዳበሪያ ላይ እየተጨመረበት ነው። እናም አርሶ አደሮች ከአቅማቸው በላይ ሆኖ ተስፋ ቆርጠው መቀመጣቸውን እየገለጹም ናቸው። በጣም ነው በጣም በጣም እጥፍ ጨመረ እንጂ እጥፍ ጨመረብን። ቢያንስ አቤትም ለማለት ወዲ የትንትንላ ምን እንሁን? አሁን ዛሬ እንግዲህ አሁን ይሄ ተዘርቶ ይሄ ተገዝቶ ሴት እንዴት ተገዝቶ ነው እንዴት ተመጥቶ ነው ሀብታም ምስለው አልቻለው እንኳን ዲሀን ማዳበሪያ ጭማሪ ቃላት ይገልጠው አልቀርሞ መድኃኒት ነው እንጂ ለመድኃኒት ነው እንጂ እህልም እንደዚህ እንደዚህ ኩማያት የሚቀመሰው እንኳን ማዳበሪያ ያው ብቻ የትደረሳለ ምንጊዜም ኑሮ ውድነት ኑሮ ውድነት ይባላል፣ የዘንድሮ ብቻ የተለየ ነው። ያው እንግዲህ ሽምብራውን ጓያውን መዝራት ነው። ማዳበሪያ ምናምን ነገር የማይለውን መዝራት ነው እንግዲህ ምን አማራጭ አለ? ዛሬ ምንም የት መድረሻ የት መድረሻ ምናምን ነገር የጠፋው እኮ ዛሬ ደሀ ሲናገር መቼም ብሶት ይወጣለት ይመስላል፣ እንናገረው እንጂ አልበለዚያ የመፍትሄ እንጃ ደሀ በእንጨ በቁስሉ ላይ እንጨት ልጠቅበት ነው። የብልጽግናው መሪዎች ደግሞ እነዚህ አርሶ አደሮችን ጨቅጫቃ ሲሉ መግለጻቸው የሚዘነጋ አይሆንም። ይሄ ማዳበሪያ ካላመጣችሁ እያለ ቢጨቀጭቀን፣ አርሶ አደር ስንዴ ካላመጣ ብላችሁ ጨቅጭቁት እንጂ በነፃ ማዳበሪያ እኮ የለም። በኢትዮጵያ ባለፈው የፈረንጆቹ አመት 43 ጋዜጠኞች መታሰርና መታገታቸውን አንድ ተቋም አሳወቅም። ከታገቱ ጋዜጠኞች ውስጥ ሁለቱ እስካሁን ያሉበት እንደማይታወቅም ተነግሯል። የብልጽግናው መንግስት መገለጫዎች ውስጥ የጋዜጠኞች ግድያ፣ መሳደድና መታሰር አንዱ ተደርጎ ይነሳል። የተባበሩት መንግስታት ድርጅትን ጨምሮ የኢትዮጵያ መንግስት በመቶዎች ጋዜጠኞችን ያሰረ ያሳደደ ዜጎች በሚጽፉትና በሚናገሩት ብቻ ሳይሆን በፌስቡክ ልጥፎች ስር ሳይቀር ኮሜንት በመጻፋ ቸው ያጎረ ስለመሆኑ የተለያዩ ተቋማት ሪፖርት አውጥተውበታል። ተቀማጭነቱን ዴንማርክ ያደረገው ኢንተርናሽናል ሚዲያ ሳፖርት የተሰኘው ዓለም አቀፍ ተቋም በኢትዮጵያ ባለፈው የፈረንጆቹ አመት የጋዜጠኞች ደህንነት እጅግ አሳሳቢ ሆኖ መዝለቁን ባወጣው ሪፖርት ላይ ገልጿል። በአመቱም 43 ጋዜጠኞች እንደታሰሩ ወይም ደግሞ እንደታገቱና ከታገቱ ሶስት ሰዎች መካከል ሁለቱ እስካሁን የደረሱበት እንዳልታወቀም በሪፖርቱ ላይ አመላክቷል። በጋዜጠኞች ላይ በጣም አሳሳቢ ጥፋቶች እየተፈጸሙም የግጭት ተጋላጭ በሆኑና በድህረ ግጭት የማገገም ሂደት ውስጥ ባሉ ክልሎች ውስጥም ተመሳሳይ ተግባራት እየተፈጸሙ ነው ብሏል። ጦርነቶችን፣ የህዝቦችን ራስን በራስ የማስተዳደር ጥያቄዎችን፣ የዜጎችን ማህበራዊና ኢኮኖሚያዊ ጉድለቶችን ለመዘገብ ጥረት ያደረጉ ጋዜጠኞች የጥቃት ኢላማ ስለመደረጋቸውም አንስቷል። ከጥቃት አይነቶች ውስጥም አካላዊና ስነ ልቦናዊ እንደዚሁም ጾታዊ ጥቃቶች እንደሚገኙበትና ከዚህ ባሻገርም የበየነ መረብ ጥቃቶች፣ በጋዜጠኞች ላይ የኤሌክትሮኒክ ስለላ፣ የቤት ብርበራ መካተት መግባታቸውን አመላክቷል። የተቃውሞ ድምጾች ሁሉ የሚታፈኑበት ነባራዊ ሁኔታ መኖሩንና ለዚህ ተግባሩ ደግሞ ከመንግስት በኩል እንደ ምክንያት የሚቀርበው የደህንነት ጉዳይ ነው ሲልም ነው የሚያመላክተው። በአማራ ክልል ያለውን ጦርነት ሰበብ በማድረግ በርካታ ጋዜጠኞች ስለመታሰራቸውን በሪፖርቱ ላይ ተጠቅሷል። በሀገሪቱ በጋዜጠኞች ላይ ጥቃት የሚደርሰው በመንግስት ብቻ አይደለም ያለው ተቋሙ ታጣቂዎች ደግሞ የመንግስት አፈ ቀላጤዎች ሆናቸዋል በሚል በተወሰኑ ጋዜጠኞች ላይ ማስፈራሪያ ዛቻና እንደዚሁም እገታ ሊደረሱም ያትታል ይህ በኦሮሚያ አማራና ቤንሻንጉል ጉምዝ ክልል በሚንቀሳቀሱ ታጣቂ ኃይሎች የተፈጸመ ስለመሆኑም ጠቅሷል እንደ ምክረ ሀሳብን መንግስት ጋዜጠኞች መረጃ የማግኘትና ና የመረጃ ምንጫቸውን በሚስጥር የመያዝ መብታቸው እንዲጠበቅላቸው ሙሉ ፖለቲካዊ ድጋፍ እንዲሰጣቸው የጠየቀው ተቋሙ ጋዜጠኞችና የመገናኛ ብዙሀን ተቋማት ለፍርድ ቤት የጠበቃ አገልግሎት የገንዘብ ድጋፍና ለህክምና ውጪዎች የገንዘብ እርዳታ የሚያስገኝ ያስቸኳይ ጊዜ ምላሽ መስጫ ስርዓት እንዲቋቋምም ጥሪ ያቀርቧል

ዶናልድ ትረምፕ በጅቡቲ በሚገኘው የባህር ሰፈራቸውም ሆነ በአፍሪካ ውስጥ ስላለው ሰራዊታቸው አስፈላጊነት ጥርጣሬ ላይ ናቸው ተባለ። በሌላ በኩል የአሜሪካ ዓለም አቀፍ የልማት ተቋም ዩኤስኤድ ወደ ስራ ሊመለስ መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር ተናግሯል። አፍሪካን በጽያፍ ቃላት በመዝለፍ የሚታወቁትና እስካሁንም የአፍሪካ ተጠሪ ሚኒስትር ያልሾሙት ዶናልድ ትረምፕ የአሜሪካ ጦር በአፍሪካ የመኖሩ አስፈላጊነት ላይ ጥርጣሬ እንዳላቸውን የተገለጹም። ዶናልድ ትረምፕን ጨምሮ አብዛኞቹ ሪፐብሊካን የአሜሪካ ጦር በአፍሪካ መኖርን እንደማይደግፉና ፔንታገን ለምን በአፍሪካ ጦሩን እንዳሰፈረ ጥያቄ እንዳላቸውም ተዘግቧል። በአፍሪካ የአሜሪካ ጦር ማዘዣ እንደ አውሮፓያን የዘመን ቀመር በ2007 በጆርጅ ደብልዩ ቡሽ አስተዳደር የተመሰረተ ሲሆን በአፍሪካ በተለይም በቀይ ባህር የአሜሪካን ጥቅም ለማስጠበቅ ሲሰራም ቆይተዋል። ይህ ጦርም በጅቡቲ ማዘዣ ጣቢያውን አድርጎም በሶማሊያና ና በቀይ ባህር ያሉ የአሜሪካ ጥቅሞችን ለማስከበር ተግቷል። በአካባቢው የቻይናን ተጽዕኖ በመገደብ የተለያዩ የሽብር ድርጅቶችን ላለፉት 18 ዓመታት ሲዋጋ ነበርም ይባልለታል። አሁን ግን አፍሪኮ ማስፈላጊነት ላይ በፕሬዚደንቱ ጭምር ጥያቄ መነሳቱንና ምናልባትም አሜሪካ በአፍሪካ ያላትን የጦር ሰራዊት እንዳታስወጣ ወይም እንዳትቀንስ የሚል ፍራቻ ጭሯል ነው የተባለው። ፕሬዚደንት ትራምፕ ወጫቸውን መቀነስ እንደሚፈልጉና ትኩረታቸውንም በኢንዶ ፓሲፊክ ቀጠና ላይ ማድረግ እንደሚፈልጉ የዘገቡ የአሜሪካ የመገናኛ ብዙኃን ፕሬዚደንቱ በኢንዶ ፓሲፊክ አካባቢ ያላቸው ተጽዕኖ ለማሳደግ አፍሪኮምን በአውሮፓ ከሚገኘው የአሜሪካ ማዘዣ ጋር ሊቀላቀሉት እንደሚችሉ ጽፏል። የአሜሪካ ጦር በአፍሪካ አሜሪካ ዋና አዛዥ ጀነራል ሚካኤል ላንግሊ ሐሙስ በሴኔቱ ፊት ቀርቦ ማብራሪያ እንደሚሰጡ የሚጠበቅ ሲሆን ቀድሞ የዜና መሰማቱ ማብራሪያውን ተጠባቂ አድርጎታል። በርካታ የሴኔትና የኮንግረስ አባላት ግን ይህንን ሐሳብ እየተቃወሙ ሲሆን ሐሳቡ ወደ ሴኔት ከተሸጋገረ ቻይና በአፍሪካ ያላትን ተጽዕኖ የምታሳድግበት ይሆናል ተብሎም ተገምቷል። በሌላ ዜና የአሜሪካ መንግስት አቋርጦት የነበረውን ዩኤስኤድን ወደ ስራ ሊመልስ መሆኑን የሀገሪቱ የውጭ ጉዳይ ሚኒስትር ገልጿል። ሚኒስትሩ ማርኮ ሩቢዮ አሜሪካ ከረዴት ተግባራት ለዘላለሙ ተቆራርጣ ተቀርም ያሉ ሲሆን የውጭ እርዳታውን ወደ ማቅረብ እንገባለን ብለዋል። ይሁን እንጂ ይህ ረዴት የሚቀርበው የውጭ ጉዳይ ፖሊሲያችንን ቅድሚያ አጀንዳዎች ታሳቢ ባደረገ አኳኋን በእርዳታ ተቀባይ ሀገራት ጋር በሚኖረው ወዳጅነት ላይ የተመሰረተ ይሆናል ሲሉም ነው የገለጹት። የእርዳታ አሰጣጡ ከዚህ ቀደም ከነበረው ሁኔታ የተለየ ይሆናል ያሉት ሪቢዮ በተረጂ ሀገር ያሉት ኤምባሲዎቻችን በዛ ሀገር ካለው መንግስትና አጋሮች ጋር ሆነው እርዳታውን እንዲሰጡ ይደረጋል ሲሉም ነው የተደመጡት።